ጨካኝና ጭስ መውጫ አያጣም ይላሉ የሀገራችን ሰዎች ሲተርቱ። በምስሉ ላይ የምትመለከቱት አንዲት እህታችን የገዛችው ወርቅ ነው። አሰላሙ አለይኩም ወራህመቱላህ ወበረከቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶች፣ ዛሬ ቀኑ እንግዲህ ሰኞ ነው፣ ጁን 30 2025 ማለት ነው። የዛሬ የሰኞ የቀኑ ኑሮ ምን ይመስላል የሚለውን አብረን የምንመለከት ይሆናል። እዚህ ጋር ይሄንን የምትመለከቱትን የጆሮ፣ የአንገት እና የጣት ሁለት እንዲሁም የእጅ ፕራዝሊት አለው። ወዶች ይሄን ሁሉ ማሻአላ ተባረከላ፣ አንዴ ተህቴ የገዛችሁ ነው። እንግዲህ ታልጨከኑ የሚሆን ነገር አይደለም ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሁልጊዜም እንደምነግራችሁ ገንዘብ ካላችሁ ቤት ብትገዙ፣ ቤት ማትችሉ ከሆነ ቦታ ላይ ብታውሉት ገንዘባችሁን አሪፍ ነው። ከዛ ባለፈ ግን ኢትዮጵያ ልካችሁ ባንክ ቤት ከምታስቀምጡ ወርቅ ገዝታችሁ አንደኛ ማግኘት ትችላላችሁ፣ ሁለተኛ ደግሞ ገንዘባችሁ ወርቅ ላይ ቢቀመጥ ለእናንተ ይጠቅማችኋል። በፈለጋችሁ ሰዓት ብትሸጡት ራሱ ያተርፋችኋል እንጂ አያከስራችሁም ማለት ነው። ነገር ግን ኢትዮጵያ ላይ ልካችሁ ባንክ ቤት ቢቀመጥ ያችኑ የላካችኋትን ብር ብቻ ነው ማውጣት በፈለጋችሁ ሰዓት የምታወጡት ማለት ነው። ወርቅ ከገዛችሁ ግን ወርቁን ስትሸጡ አንደኛ ሪያሉ ተቀማጭ ነው፣ ሁለተኛ ትርፍም ታገኛላችሁ ማለት ነው። ሀባይብ፣ በመቀጠል እንግዲህ ያው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ሁላችሁም። ቪዲዮውን ላይክ አድርጉት፣ ሸርም አድርጉ፣ አበረታቱኝ፣ 50 ሺህ አስገቡኝ ውዶችዬ። ዛሬ እንግዲህ አዲስ ነገር ምን አለ የወርቅ ዋጋ ቀነሰ ወይንስ ጨመረ የሚለውን አብረን የምንመለከት ይሆናል። ልብ ብላችሁ አዳምጡ። የሁሉንም እነግራችኋለሁ ማለት ነው ወደዬ፣ የዛሬ ቀን ውሎ ምን ይመስላል የሚለውን እንግዲህ ቀጥታ አታታ አላበዛባችሁም ወደ መጣሁበት አልፋለሁ ማለት ነው። ዛሬ እንግዲህ በጅዳ አንድ ግራም አስራ ስምንት ካራት ሁለት መቶ ዘጠና ስምንት ሪያል እየተሸጠ ይገኛል ማለት ነው። 21ዱ ካራት 348 ሪያል እየተሸጠ ይገኛል ማለት ነው። ይሄ እንግዲህ የግራሙ ሂሳብ ብቻ ሲሆን 348 ከመስነ እያጋ 387 ሪያል በመሸጥ ላይ ይገኛል ማለት ነው። 22ቱ ካራት 364 ሪያል እየተሸጠ ይገኛል። 24ቱ ካራት 398 ሪያል በመሸጥ ላይ ይገኛል ማለት ነው። ይህ እንግዲህ በጅዳ ያለው የወርቅ ዋጋ ነው። በመዲና 1 ግራም 21 ካራት ባህሪን የግራሙ የግራሙና የመስነያው በአንድ ላይ 387 ሪያል እየተሸጠ ይገኛል። ጦይፍ ላይ 1 ግራም 21 ካራት ባህሪን 385 ሪያል ከመስነያ ጋር እየተሸጠ ይገኛል ማለት ነው። መካ ላይ 1 ግራም 21 ካራት ባህሪን 383 ሪያል ከመስነ እያ ጋር እየተሸጠ ይገኛል። ጀዛን ላይ አንድ ግራም 21 ካራት ባህሪን 377 ሪያል በመሸጥ ላይ ይገኛል ማለት ነው። ሀባይብ አብሃ አንድ ግራም 21 ካራት ባህሪን 379 ሪያል በመሸጥ ላይ ይገኛል። ከሚስ አንድ ግራም 21 ካራት ባህሪን 376 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ ውድ ቤተሰቦቼ ሪያድ ላይ 1 ግራም 21 ካራት ባህሪን 408 ሪያል እየተሸጠ ይገኛል። 22ቱ ካራት 432 ሪያል በመሸጥ ላይ ይገኛል ማለት ነው። 24ቱ ካራት 465 ሪያል እየተሸጠ ይገኛል። 18ቱ ካራት 366 ሪያል በመሸጥ ላይ ይገኛል ማለት ነው። እንግዲህ በሳውዲ አረቢያ ያለው የወርቅ ዋጋ ይህንን ይመስላል ውዶችዬ ያው እንግዲህ ዱባይ ላይ ወይንም ኢማራት ላይ ያለውን የወርቅ ዋጋ እነግራችኋለሁ ልብ ብላችሁ አዳምጡ ዛሬ በዱባይ አንድ ግራም አስራ ስምንት ካራት ሁለት መቶ ዘጠና ድርሃም እየተሸጠ ይገኛል ሀያ አንዱ ካራት ሶስት መቶ ሰላሳ ዘጠኝ ድርሃም በመሸጥ ላይ ይገኛል ማለት ነው ሀያ ሁለቱ ካራት 355 ድርሃም እየተሸጠ ይገኛል። 24 ካራ 389 ድርሃም እየተሸጠ ይገኛል ማለት ነው። በኢማራት ባህሪን ላይ 1 ግራም 18 ካራት 31 ደናር እየተሸጠ ይገኛል። 21 ካራ 36 ደናር እየተሸጠ ይገኛል ማለት ነው። 22 ካራ 38 ደናር በመሸጥ ላይ ይገኛል። 24 ካራት አርባ ዲናር እየተሸጠ ይገኛል ማለት ነው። ሀዋይ እንግዲህ ኳተር ላይ ያለው የወርቅ ዋጋ እነግራችኋለሁኝ። አስራ ስምንቱ ካራት ሁለት መቶ ሰማኒያ ዘጠኝ ሪያል እየተሸጠ ይገኛል። ሀያ አንዱ ካራት ሶስት መቶ ሰላሳ ሰባት ሪያል በመሸጥ ላይ ይገኛል ማለት ነው። ሀያ ሁለቱ ካራት ሶስት መቶ አምሳ ሁለት ሪያል ይቅርታ፣ ዋ ሪያል በመሸጥ ላይ ይገኛል ማለት ነው። ሀያአራቱ ካራት ሶስት መቶ ሰማኒያ አምስት ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ ኳተር ላይ ያላችሁ ኮይት ላይ ያላችሁ፣ ኮይት ላይ አንድ ግራም አስራ ስምንት ካራት ሀያ አምስት ዲናር እየተሸጠ ይገኛል። ሀያ አንዱ ካራት ሀያ ዘጠኝ ዲናር በመሸጥ ላይ ይገኛል። ሀያ ሁለቱ ካራት ሰላሳ ዲናር በመሸጥ ላይ ይገኛል። 24 ካራት 32 ድናር እየተሸጠ ይገኛል ማለት ነው። በኮይት እንዲሁም ጆርዳን ላይ አንድ ግራም 21 ካራት ባህሪን 67 ድናር በመሸጥ ላይ ይገኛል። የዛሬ የወርቅ ዋጋ ይህንን ይመስላል። ኢንሻአላህ አዲስ ነገር ሲኖር ይዤላችሁ ብቅ እላለሁ። የወርቅ ዋጋ እንግዲህ የዛሬ የሰኞ የቀን ውሎ የጁን 30 ይህንን ይመስላል። ያልነገርኳችሁ ሀገር ካለ እናንተ ያላችሁበት ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ውድ ቤተሰቦቼ አሜሪካን፣ ጀርመን፣ አውስትራሊያ፣ ለንደን የተለያዩ ቦታ ያላችሁ ውድ ቤተሰቦቼ ለእናንተም በቀጣይ የማቀርብላችሁ ይሆናል። ለዛሬ ይዤላችሁ የመጣሁት። ይህንን ነበረ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። አላህ ይጠብቀን ሁላችንንም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።